የውዲትና የውዲት እናት እንግዲህ የወንድየን እናት በመርዝ መርዝዋታል፣ መረዟት ማለት ነው። በጣም በሚያሳዝን ነገር ቤትነት፣ እንግድነት ተጠርቶ ወስደዋቸው መጠጥ ውስጥ የመርዝ ውስጥ ሚገል መርዝ እናትና ልጅ የወንድየን እናት መረዟት ማለት ነው። ሰላም ሰላም ብያለው፣ ውድ የተከበራችሁ እንዲናችሁ፣ ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ሰላማችሁ ብዙ ይትበልልኝ። እንግዲህ ይሁዲትን የማታቁ ሰዎች አላችሁ ብዬ አላስብም። እንግዲህ አለምዬንም ታቃታላችሁ የቤት ሰራተኛ። በነገራችን ላይ ይሄ አዲስ ድራማ ነው፣ በጣም ደስ የሚል ከእውነት ገብታችሁ ብታዩት በጣም የሚያስተምርና፣ የሰው ክፋት በዚህ ጥግ አለ እንዴ! የባልስ ዝምተኝነት፣ የባልስ የዋህነት፣ የባልስ እንደዚህ ዝም ብሎ እናቱን ሚስት ያለችውን ነገር መስማት አለበት እንደ የሚለውን ነገር ታስተውላላችሁ ማለት ነው። ቤተሰብዬ ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ ይጠይቃችኋለሁ። እንግዲህ ወንድዬ በጣም ጥሩ መልካም ባል ነው። ሚስቱን የሚወድ ሚስቱን የሚያፈቅር ባል ነው ማለት ነው። ዩዴት ደግሞ የምትባሏት ሴትዮ ካጂ ባሏን የቀረበችው ለፍቅር ሳይሆን ለብርና ለብር ብቻ እንደሆነ ነው ብርና ለብር ብቻ ነው የቀረበችው ማለት ነው። በዛ ላይ ተነሳ። በነገራችን ላይ የምነግራችሁ ነገር ለካ ሰው ልጅ ጤፍ ዘርቶ ስንዴ ይሆን ስንዴ ዘርቶ ጤፍ ሆን ማለት አይቻልም አይደለም። ሰው ልጅ የዘራውን ነው የሚለቅ ማለት ነው። እናትዮዋ የይሁዲት እናት ከልጅቷ የበለጠች ክፋቷ መጥፈኖታ እንግዲህ ፀሐይን ቤት ውስጥ ያለችው ሰራተኛ በምን አይነት መንገድ እያቃጠለች እያቃጠለቻት እንደሆነ ብታዩ፣ እኔ እውነት የንምላቸው ይሄን ድራማ ለእናንተ ጋብዛችኋለሁ። ምን አይነት የክፋት ጥግ ክፋት የሰው ልጅ እንደዚህ ሴጣን የሚቀናባቸው እናትና ልጁ ማለት ነው። ሴጣን ነው የሚቀናባቸው ማለት ነው። እንግዲህ ቤት ውስጥ ሰራተኛዋን እንዴት እንደምታገረግ እንዴት በምን መጠኑ አረብ ሀገርኛ ያለ ነው። የአረብ ሀገር ሻማዎች ተጎዳን በጣም ከፋን ብለን እናርቅሳለን፣ አደለም? እውነቴን እምላችሁ የአረብ ሀገር መዳባችን ትሻላለች ማለት ነው። እና እንዴት ሰራተኛዋን ቤት ውስጥ እንዴት እንደምታሰቃያት፣ ስሟ ፀሐይ ትባላለች። ሰራተኛዋን እንግዲህ ቁጭ ብድቅ፣ ጭራሹን በስሟ ራሱ አትጠራትም። የምትጠራት ገረድ እያለቻት ነው የምትጠራት ማለት ነው። አታስተኛትም፣ አታስበላትም፣ አታጠጣትም በጭራሽ ለራሷ ከራሷ ጋር የተጣላች የወዲት እናት በጣም ክፉ ነች ማለት ነው። ውዲትንም እንግዲህ የወዲት ጉዲት ማለት የምትባሏ እቺ በቃ ምን ልበላችሁ፣ የወዲት ጉዲት ማለት ነው ያለብን ማለት ነው። ስሟን ራሱ የወዲት ብቻ ሳይሆን የወዲት ጉዲት፣ በመጀመሪያ ሰት ኢትዮጵያን በጦርነት በክፋት እያጠፋች የነበረች ንግስት ነበረች ማለት ነው። የእሷን መረን የያዘች ማለት ነው። በጣም የሚያሳዝን ነገር የወዲት እንግዲህ እናትየዋ በእያንዳንዷ በንሰ ሞለታ የባሏን ቤተሰቦች ሰብስባ እናቴ የምሳ ግብዣ ልታደርግላችሁ ትፈልጋለችና እናቴ ቤት ተጠርታችኋል ብላ ቤተሰቡን ሰብስባ ይዘው ሄደዋል ማለት ነው። እንግዲህ ወንድዬ ደግሞ በጣም የዋህ ነው። እናቱን ይዞ እንግዲህ ሰራተኛቸውን አለምዬን ይዘው ነው ሄዱት ማለት ነው። አለምዬማ አልሄድም። እኔ እኮ የቤት ሰራተኛ ነኝ ከእናንተ ጋር ቤተሰብ አደረጋችሁኝን የምትሉ የምትሉኝ እያለች ነበረ ማለት ነው። ግን ደግሞ ለአንቺ እኮ የቤት አካል አንድ ነሽ፣ መሄድ አለብሽ ብላ የወንድዬ እናት አስጨንቃት ይዛት ሄደች ማለት ነው። ስትሄድ እንግዲህ እዛ ሲሄዱ ምንድን ነው ጭራሽኑ ቤት ውስጥ የሚበላ የሚጠጣ ነገር የለም ማለት ነው። የወዲት እናት እንግዲህ እንግዳ ይመጣል ተሰናጅ ትላታለች ማለት ነው ማንን ጸሀይ ጸሀይ ደግሞ የቤቱ ሰራተኛ ማለት ነውና ምን ልስራ አማየ የምሰራበት እኮ ዘይት የለም ትላታለች የምን ዘይት ነው ማነው ነው ምግብ የሚሰራው ትላታለች እንዴ እንግዳ ይመጣል፣ የባል ቤተሰቦች የልጅ ባል ቤተሰቦች ወደ እኔ ይመጣሉ ብለሽ አላልሽም እንዴ ትላታለ ማለት ነው። እና ይመጣሉ አልኩሽ እንጂ ምግብ ስሪ እኔ ብዬሻል ትላታለች ማለት ነው። እና ምን ሊደረግ ነው? እንግዳ ሲመጣ ዝም ብሎ ይታያል እንዴ? ስትላት አይ ከሆቴል ቤት ምግብ ለማምጣት ተዘጋጅ ትላታለች ማለት ነው። በአሁን ሰዓት ደግሞ ነው ማን ነው ኮሽና ገብቶ እንግዳ መጣ ብሎ ምግብ የማይጨማልቁ ትላታለች ማለት ነው። እንዴ ይሄ ተኩሎ ነጂ የመጣው ጭራሹ ለውርደት ነው እንዴ ትላታለች። እና እኔ ውርደታም እያልሽ እየሰደብሽኝ ነው። አይ ማለት የልጃችሁ ባለ ቤተሰቦች ሲመጡ ኮ ምግብ ሰርታችሁ፣ በየአይነት በተለያየ ነገር ሰርታችሁ መቀመጥ ነበረባችሁ ትላታለች ማለት ነው። አይ እንደዛ አይነት ነገር የሚባል ነገር የለም። ሲመጡም ሆቴል ቤት ሄደች ምግብ ኤዘጅ ትመጫለሽ ገዝተሽ ትላታለች። ምን አይነት ምግብ ነው? ፍርፍር ነው ወይ? ስጋ? አይ በየአይነቱ በየአይነቱ ዘሽ ትመጫለሽ ትላታለች ማለት ነው። እንግዲህ ቤት ውስጥ መጥተው የወንድዬና እናትየዋ እንደዚህ አለምዬ ከመጡ በኋላ ምንድን ያደረጉት ይብን ጥሏቸውን የጠፉት ማለት ነው። ጥለዋት ከቤት ውስጥ ጥሏቸውን የጠፉት ማለት ነው። ምግብ ይመጣል ብሎ ሲጠብቁ ሲጠብቁ ተርበው ሲጠብቁ ሲጠብቁ በፍጹም የለም። በስተ መጨረሻ ላይ ምንድን ያደረገችው የወዴትና እናትየዋ መርዝ በመተመረዘ መጠጥ ውስጥ ጨምሮ ለወንድዬ እናት ይሰጧታል ማለት ነው። የወንድዬ እናት ደግሞ ፌንት ትነቅላለ። እንግዲህ አለም የምንትላለች እስካሁን ድረስ በደም ግፊት በተለያየ፣ በጨጓራ እማዬ ወድቃ አታቅም ነበረ። ከመቼ ጀምሮ ነው እዚ ቤት መታ ያወደቀችው? በእርግጠኝነት የወዴትና እናትየዋ መድኃኒት መጠጥ ውስጥ ጨምሮ ነው እየሰጧት፣ ብላ ትላለች ማለት ነው። ወንድዬ ደግሞ እንዴት ባለቤቴ እንደዚህ ትያለሽ? እስካሁን ያልሹ አይበቃሽም እንዴ? እሷ በፍጹም እንደዚህ አይነት ነገር አትሰራም ብሎ ጭራሹኑ ማላ ይጮህባታል። አለም እየላይ ማለት ነው። አለምን ከቤት ውስጥ ያባራታል፣ ውጭ ይላታል ማለት ነው። እንግዲህ አለም ከሄዱ በኋላ ምን ታደርጋለች? ከዚህ ከሰራተኛ ከኦዲትና ሰራተኛ ጋራ ከፀሀይ ጋራ ሲመካከሩ ነበረ። ምን ላድርግ ትላታለች። አንቺ ለምንድ ነው ከዚህ ከክፉ ቤት የማትጮ ራስሽ ማታስ መልጩ አለበለዚያ አንቺን የሚገሉሽ አሉ ትላታለች ማለት ነው። ጸሀይ እሷ ደግሞ አለምዬ እንዴት የማየን ጥዬ እወጣለሁ እኔ መከዛ ቤት ከወጣው የማየን ትገላታለች፣ ትላታለች። አንዴ አንቺ እናት የለሽም እንዴ እናትሽ ያለኔ ልጅ የላትም ያለኔ ልጅ የላትም ብለሽ አልተናገርሽም ትላታለች። እሷማ ምን ትሆናለች በቤቷን ያለችው እማዬ ግን እችኛዋ እኔንም እንደ ልጅ ነው የምታየኝ። እኔም እንደ እናቴ ነው ማየት። ምክንያቱም እኔ ከዚህ ቤት እናቴን የወዴት ባንድ አፍታ ነው የምትገላት ትላታለች ማለት ነው። እንግዲህ የወዴት የምትፈልገው ምንድን ነው? አንድ አንድ ብር ብቻ ነው፣ ብር ብቻ ነው። ምክንያቱም የወዴት ላይ እናትየዋ የወንድ የእናት ክፋቷን ሁሉ ነገሯን አውቃለች ማለት ነው። የወዴት ደግሞ እናትየዋን ከገደለች በኋላ ልጁንም የሆነ ነገር አድርጋ ሀብቱን፣ ገንዘቡን በእጇ በስሟ ማስገባት ነው የምትፈልገው ማለት ነው። እንግዲህ ምንድን ነው ያደረገችው? አለምዬ ይቅርታ ጠይቃታለሁ የሁዲትን ትላታለች ማለት ነው። ቤት ውስጥ ገብታ የሁዲት ቤት በእናትሽ ግር፣ በይ በምትወጂው ባልሽ፣ በወንድ ሆድሽ ውስጥ ባለው በእርግዝና በልጅሽ እየሻለሁ ይቅርታ በይ ትላታለች ማለት ነው። እኔ በባል ላልጨክንም እንዲሁም በልጅ ላልጨክንም ይቅርብ እየሻለሁ ብላ ወደ ቤት ውስጥ አስገባታለች ማለት ነው። እንግዲህ የሁዲት አላረገዘችም፣ ሞሸት ነው። ምክንያቱም ባንሰሞለታ እናትየዋን ስታንቅ ልትገላት እንግዲሁም አለምዬ በቪዲዮ ቅርጽ አድርጋ ለእንትና ስላሳየችው ማለት ነው ለወንድዬ ስለዛን ከቤት ውስጥ ወታ ስለወጣች እርግዝና እርጉዝ ነኝ ብላ ነው ወደ ቤት ውስጥ ተመልስ አይገባችሁ ማለት ነው። ወንድዬም እርጉዝ እንደሆነች ነው የሚያውቁት ሁሉም ቤተሰብ። ግን እሷ እርግዝና የሚባል ነገር የላትም ወደዛ ቤት ለመግባት ያደረገችው ጥረት ነው ማለት ነው። ቤተሰቦቼ ስለዛ አሁን ምንድን ነው እያደረገች ያለች ውዲት? እንግዲህ እናትዮ የሰጣቻትን መድኃኒት ከመግቡ ጋር እየቀየጠች እለት በለቱ ለእናትዮ እያ እያጎረሰቻት ይገኛለች ማለት ነው። እንግዲህ እናት እኔ እኔኔ ምግብ የምሰራልሽ እያለቻት የወንድየን እናት እየሰረቻት ምግብ ታመጣላት ነበረ። የወንድዬ እናት ደግሞ አልበላም በቃኝ ትላታለች ማለት ነው። አሁንም ምግብ ፍርፍር ሰርታ ስታመጣለት አሁንም አልበላም በቃኝ ትላታለች ምክንያቱም አለምዬ እሷ የሰራችሁን እሷ የነካችሁን ነገር እንዳትሰሪ እንዳትበይ ብላታለች ማለት ነው በስተመጨረሻ ላይ አለምዬን እባክሽ ልጄ ምን በዚች ምድር ላይ ማድረግ ትፈልግ ያለ ስትል ሆዴ በጣም ርቦኛል የሆዴን ራብ መገደብ ፈልጋለሁ ትላታለች ወይ እማዬ እርቦሻል እንዴ አው በጣም ኩርቦኛል አንቺ የወዴትን ምግብ እንዳትበያልሽ እና ምን ልብላ? ትላታለች ማለት ነው። እንግዲህ አለም እየገብታ ኮሽና የምትወደውን ፍትፍት ሰርታ ለእናትዮዋ ልታቀርብ ስትል ወጣ ብላ፣ የወዴት ደግሞ መርዙን በምግብ ውስጥ ጭምር አድርጋ ትገኛለች ማለት ነው እንግዲህ እናትዮዋ ተመረዘች ማለት ነው። ምንድን ነው አሁን እቅዳቸው? ቀስ ቀስ እያሉ እናትዮዋን እያደከሙ መግደል ነው የሚፈልጉት ማለት ነው። ወንድዬ ደግሞ ምንም ነገር የሚያውቀው ነገር ሚስትየዋ ጎበዝ፣ ጠንካራ፣ ፃድቅ እንደሆነችና እርጉዝ እንደሆነች ነው የሚያውቀው። በፍጹም ግን እሷ እርጉዝ አይደለችም። የእርግዝና ምልክት ራሱ በፍጹም የለባትም ማለት ነው። እዛ ቤት ውስጥ ለመግባት ያደረገችው ጥረትና ወንድዬን እሱን ለወንዴን ለማዋሸት ፈልጋ ነው ማለት ነው ምክንያቱም ወደዛ ቤት ለመግባት አለበለዛ ወንዴ ደግሞ ወደዛ ቤት አያስገባትም ማለት ነው። ምክንያቱም በአንሰን ወለታ እናትየዋን እንቅ አድርጋ ልገላት የነበረችውን አለም ነች ፎቶ አንስታ ቪዲዮ ቀርጻ ለወንድዬ እያሳየችው ማለት ነው። ወንድዬ ከዛም በኋላ ከቤት ውስጥ ውጭ ብሎ ካስወጣት በኋላ እርጉዝ ላይም ብላን ወደ ቤት ውስጥ የመለ ተመለሰች ማለት ነው። እንግዲህ የወዲት ጉዲት የምትባሏ ሴትዮ በጣም በከፋተኛ አንድ እናትዮዋ ደግሞ ከሱ አይበሰች። ይበሰች ሴጣን በጣም ክፉ ክፉ ክፉ ነች ማለት ነው። እናት ደግሞ በጣም የዋህ ነች። የወንድዬ እናት ለወንድዬ ብላ የማታደርገው ነገር የለም ማለት ነው። ሁሉን ነገር ችላ፣ ሁሉን ነገር እያየች ዝም ነው የምትለው ማለት ነው። ይሄ ሁላ ነገር ለምን እንደምታረገው ለወንዴ ብላ ነው ማለት ነው። ወንዴ በጣም ሚስቱን ስለሚወዳት፣ ና አሁን ደሞ አርግዣለሁ ስላለች ለልጅ ልጇ ብላ ነው ማለት ነው። ይሄ ሁሉ ነገር ታግሳ የተቀመጠችው ማለት ነው። እንግዲህ ወንዴ ምንም ነገር ደግሞ አለም እየብት ነግረው እባክህ እንዳታምናት ብላ ብትለ ምንም ነገር እየሰማት አይደለም ማለት ነው። በዚህ አጋጣሚ እንግዲህ አለምዬ በመቃለጠል ውስጥ ትገኛለች ማለት ነው። የቤት ሰራተኛ አምነች ፖሊስም ናት፣ እማዬንም የምትጠብቀው እሷ ነች። ግን በስተ መጨረሻ ላይ የሰራችሁ ምግብ ላይ መድኃኒት ለማማ ሰታታለች ማለት ነው። እንግዲህ ያለውን ሁለተኛ ክፍል ደግሞ ቤተሰብ ጀላችሁ እመጣለሁ። ይህንን ድራማ እለት በእለቱ ጀላችሁ እንድመጣ ከፈለጋችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ ያጠይቃል። ያቀርባቸዋሉ ቤተሰቦች፣ ባላችሁበት የእግዚአብሔር ሰላምታ አይለያቸው። ሀገራችን ኢትዮጵያ ከክፉ ከመከራ ከአበሳ ከጭንቀት ከዘረኝነት ከክፋት ይሰውርልን ይጠብቅልን። ሰላማችሁ ብዙ ይበልልኝ ባይ ባይ።